የፋቲያ ቤተሰቦች ሁላችን ፈንዲሻ ፋሚሊዎች ናቸው። ስሙ ጠራው እንጂ ሁላችን የፈንዲሻ ፋሚሊ። እንዴት ናችሁ? ደህና ናችሁ? እኔ አደረስ ገር መስከን ምንድን ነው? ቆይ እናንተ አልበዘም ወይ አልበዛም ወይ? ክብራችሁ እናንተ አያማችሁ ወንዶቹም ሆነ ሴቶቹም ሆነ ክብራችሁ ወዴት ወዴት ይሄዴ ነው? ምን ነው ይሄ የሚያክል ዝቅ አላችሁ? ምኑ እናንተን ዶላሩ አሰከረንዴ አሳበደንዴ እ በክብራቸው ስትረግጡ በክብራቸው ስትዋረዱ አይደብርም? አንችም፣ አንተም፣ አንችም አያስጠላችሁም? ዲራማ አታችሁ ነው ወይ የሚሰራው? ሌላ አይዲ አታችሁ ነው ወይ በክብር የምትመጡት? እ ነገ ፕራንክ ነው ብላችሁ ስትመጡሳት ምን ያክል በእውነት ግራ ነው የሚገባኝ። ድራማ ሌላ አይዲ አታችሁ ነው ወይ? እንዴት ጭራሽ የሌለ ነገር ታሪክ ታወራላችሁ? አንተም ቢሆን አንተም ቢሆንም የሌለ ታሪክ እንዴት ታወራላችሁ? ልጁ ያንተ ሆኖ አልፈልግም ብለክ ነው ወይ? እሱ ደግሞ ከኔ በፊት ሌላ ሰው አላት ወይ? ሌላ ሰው ግንኙነት ምን ማለት ነው? ለክብራቸው፣ ትንሽ እንኳን ትንሽ ቅንጣት የሚያክል ክብር የላቸው። ለእናንተስ ምን ማለታችሁ ነው? ምንድን ነው የምታወሩት? ይገባቸውን። ምንድን ነው የምታወሩት? ጤና የላችሁም እንዴ? ከእናንተ ምንድን ነው የሚማረው ሰው ልጅ? የአንተ ልጅ ስለሆነ አልፈልግም ብለክ ነው ወይ? ንላለየኛ ላል ደግሞ አንተ ደግሞ ከኔ ጋ ፊት ሌላ ሰው ጋር ተጣልቼ በኋላ ሌላ ሰው አለ ወይ ምናምን ምናምን። ኦማይ ጋድ ለጆሮ ማስሚያ ራሱ በጣም እያስጠላል። ጆሮ ራሱ የሚሰማ ሰው ራሱ በጣም እያስጠላል። ከእናንተ አልጠበቅም ነበረ። ከአሁን በኋላ ከእናንተኛ ማሄድ አለብን፣ ሻሽተ ማሄድ አለብን። በጣም አስጠላችሁን። ነውር ነው፣ ነውር ነው። በልጅ አይቀለድም፣ በክብር አይደረድርም፣ በክብር አይቀለድም። ሰሚ ምን ይላል ሰው? ከእናንተ ምንድን ነው የሚማሩ? ሌላ አይዲያ አታችሁ ነው። በጣም አሳፋሪ ናቸው ሁላችሁም። በእውነት በጣም ያሳዝናል፣ በጣም ያሳፍራል። በጣም ይሄ ውርድት ነገር ነው የሚታወሩት። እባካችሁ ተመለሱ፣ ከዚህ መንገድ ውጡ ፍረንክ ነው ብላችሁ ከዚህ መንገድ ነገ ንላል ንግዛችሁ ሙጡ። በጣም ያስጠላል። ምነው ዶላር እናንተ ይሄ የሚያሳብደ እንደ አፈር ብሎ አፈር ያስበላችሁ ሁላችሁም እናንተ አፈር ብሎና አላቅም። ብቻ ግን እኔ እኔ ይሄንን ነገር ማመን መቀበል አቅፍ። ማን ነው ምንድን ነው? ከዚህ በፊት ከማን ጋር ነበረች? ከኔ ጋር በተጣላችበት ሰዓት ከማን ጋር ኮንታክት አድርጋለች? በቃ ማመን አልቻለም። ምንድን ነው ምታውርጥ ልጆች እንግዲህ አሁን ምንድን ነው? ግልጽ በሆነ አማርኛ ልጁ ያንተ ነው አይደለም። ግልጽ ነገር ነው። አፈልገው ላይሆን ይችላል፣ አጋጣሚ ሊሆን ይችላል፣ ድንገት ሊሆን ይችላል፣ በሆነ አጋጣሚ በስህተት ሊሆን ይችላል። ገብተዋል። በካሜራ ፊት የምትጠይቀኝ? ኦፍኮርስ፣ ኦፍኮርስ መጥፋት ይችላል። በነገራችን ላይ ትፋለን ሰላም እንደምናላችሁ ውድ የቻናል ቤተሰቦች፣ ሰዎች እንደምናላችሁ። ልኝ ሁሉ ሰላም ነው አለውላችሁ። ደግሞ አንተ ምን ሆናል የሆነ በጣም ያስጨነቀኝ ሀሳብ አለና እሱን ነገር ለማውራት ነው ይህም ቪዲዮ የያዝ ነው። በነገራችን ላይ አሞኛል በጣም ነው፣ ኳስ ጨዋታ ነበረብን ሙዚቀኞችና የአርቲስቶች ምናምን እዛ ላይ ተጎድቼ ከነ ህመሜ ነው። ምሳሌ ህመሜ ች በሚለው ማለት ነው። ከነ ህመሜ ነው የመጣሁት። ትላንትና አይታችሁኛል። ሰሩ አሯጥ ነበረ በጣም አሞኝ ነበር። የትላንትናውን ቪዲዮ ላይ እግሬ ዛሬም አሞኛል፣ አልተሻለኝ። ኤኒዌይስ ምን ልላችሁ ነው፣ የሆነ ሀሳብ አስጨንቆኝ ነው የመጣሁት። ምንድን ነው የተፈጠረው ነገር አይታችሁታል። እንደ ቀልድ እንደ ቀልድ ያሰብናቸው ነገሮች ወይ ፕራንክ ሊሆን ይችላል ወይም ውሸት ነው ወይም ጨዋታ ነው ብለን ያሰብነውን ነገር ጠለንም እውነት ሆኖ አግኝተነዋል ማለት ነው አግኝተነዋል ማለት ነው የምር ናቸው ነው የምር ነው ወይ ወይ መጀመሪያ በእናትህ ቡሬ ቆይ የምር ነው ወይ በጌታ የምር ነው ወይ ስልክ ስለ ሁለኛ አታነሳም የምር ነው ወይ እኔ ጌታ ከትናንት ቤ ጀምሮ ስልክ ቀጠቀጠ ቀጠ ከተን ቀጠቀጥኩኝ በኢሞ በወሳ ቀጠቀጥኩኝ። ስልክ አታነሳም። የምር ነው ወይ? ምን ማለት ነው? አንተ ስትላልክ እንዴ በጌታ ብሩክ አንተ መጠ ምን ከነ እኛ ምናም አንተ እንስት እኛ ግራ ገባን እኮ በጌታ። ከንፋስ ነው ከሰማይ ነው ከመሬት ፈንቅሎ ነው ከት መጣ ነው ከት መጣ። በጣም በጣም ጥንቃቄ የሆነች ልጅ ናት። በጣም በክቡር የማትደረድር እስከ ዛሬ ድፍናት እንዴት እንድትላላችሁ እንዴት እንድትታወራላችሁ? ከእናንተ ይህን አንጠብቅም ጌታን። የኔም ሀሳብ እሱ ነው። ምክንያቱም ሶሻል ሚዲያ ላይ ስለወጣ ከዚህ በኋላ የሚመጣውም ነገር አይኖ ጥያቄ፣ ይህ ምንድን ነው? ቡሪካ ከዚህ በላይ ምንድን ነው? መሽኩ መልስ ነው። በቃ ሌላ እኮ ምንድን ነው ነው ብዬ ደጋግም እየነገርኩህ አይደል? እንዲህ እኔና እሷ እንደዚህ አይነት ነገር አድርገን አናቅም። እንደዚህ አይነት ነገር ሀሳቡም አልነበረም። በቃ ቃለ ግን እሺ፣ ማንን ላስብ? እኔ ማሰብ አቃተኝ። እኔን የምታስብበት የሆነ የተለየ ሪዘን አለ ኦፍኮርስ፣ አንተን አጠገብ የነበርከው ለረጅም ጊዜ ምናምን ገብተዋል፣ እሱን በማሰብ ነው። ሌላ ወንድ እኔ አሁን እንዴት ብዬ ላስብ? እርግዝና ፍቅር ጋር ሲመጣ ማንን ላስብ? ወንድ እኔ እሷ ማለት በታሪክ በታሪክ እንደዚህ አይነት ነገር የምታደርግ ሴት አይደለችም። ሀንድረድ ፐርሰንት በእሱ አርግጠኛ ነኝ። ሀንድረድ ፐርሰንት፣ ሀንድረድ ፐርሰንት ማለት ፍቅር ለእንደዚህ አይነት ቦታ ያላትን አመለካከት ጠንቅቅ ያውቃሉ። በጣም እንደዚህ አይነት ነገር የምትጠየፍ አይነት ሰው ናት። አንድ ስማኝ፣ ስማኝ ከእኔ ጋር ደግሞ በእናት ቡዲካኔ ብዙ ነገር ማውራት ይችላሉ። አሁን እማወራበት ሰዓት አለ። በቃ እኔን ተረዳኝ። እኔና ፍቅር ቀን ልናደርገው የማንችለው ነገር ነው። ቀን ልንሳሳት የማንችልም። እንደዚህ አይነት ስጠት ፍቅር እንደዚህ አይነት ስጠት ተሳስታ የምታቅለጃ ትመስለኝ ነገር ለእኔ በጣም ብዙ ጥያቄ እየፈጠረ ብንቅልፍ የነሳይን ጥያቄ ነው። እንዴት ፍቅር እኮ ናት። እንዴት ሆነ ይሄ ነገር ማለት ላምን አልቻልኩም። ራሴ እኔ ጋር ስላለው ነገር ምንም ማለት አይጠበቅብኝ። በደንብ ነው ማቃት። ጥንቃቄዋ በደንብ ነው ማቃ ገብቷል። ግን ምን አደረጓት? ምን ሆነች? ምን አበሉብኝ ማለት ግራ ነው የገባኝ። ወይ ሁ እሱ አይደለም ጥያቄ። በቃ ቡሪታ በናተ አሁን እኔም ኢንዲቪጁዋል በራሴ እየመጥብልኝ ያሉ ይኔ እናትን ያፈርድ ብላል አይኖ አላቅ ብቻ ግን ምን መወሰን እንዳለብኝ ግራ ገብቶኛል። በደንብ ነው ማቃት በደንብ የሚጠነቀቅ አይነት ልጅ ናት። በወንድምነት ጋ እየተባለ የሚጀመር ኮንታክት ብቻ ግን እኔ መቀበል አቅፍ ነው። ማነው ምንድን ነው? ከዚህ በፊት ከማን ጋር ነበረች? ከኔ ጋር በተጣላችበት ሰዓት ከማን ጋር ኮንታክት አድርጋለች? በቃ ማመን አልቻልኩም።

ማናችንም ብዙ ጥፋቶች ህይወታችን ውስጥ ይመጣሉ። ስህተቶች ብዙ ጊዜ ልንሳሳት እንችላለን። ፍቅር እኔ ማይሳሳት ሰው የለም። ገብቷል አይኑ ፍቅር እኮ ለእንደዚህ አይነት ነገር ያላትን አመለካከት ጠንቅቅ ያላት፣ እሺ ከሆነ እሺ። ምንድን ነው እኔ ምን ሆነ ማኑ እኮ እንዴት ሆነ? ምን እሱ ኮን አሁን ጥያቄ የሆነብኝ እኔ እሺ እናውቃለን። ሁለታችንም በፍቅር ላይ እምነት አለን። ምናምን ምናምን አታደርግም። እሺ ካረገዘች እንዴት ሆነ? ሰው የሆነ ነገር አድርጓል። ሰው በቃ ለእኛ የደበቀችን ትልቅ ነገር አለ። በመርፊ ይሆናል። በመርፊ ጌታን በመርፊ ይሆናል እኮ አንተ በኩል ማለት አይ ኖ ማለት ብቃ ማለት እንትን ነገረኝ ነገር ካለ አንተም በግልጽ ሁሉንም ነገር ንገረኝ። ወይ እኔ እኮ እየጠየቅኩ ነው፣ ግልጽ እንድትሆንልኝ አይደል? በቃ የሆነ ነገር ከሆነ ቡሩካ ቢሆን ደስ ይለኛልና፣ እውነት ከሆነ ከአንተ የተሻለ ሰው አጠገቡ አልነበረም። እና አንተ ነህ ወይ ነው እኮ ጥያቄው። ቤተሰቦች እዚህ ጋር ቡሩካ ቢሆን በጣም ደስታ አልችልም። ለደስታ ወደር የለውም። ልንሄድ፣ ቡሩካ ቢሆን ቡሩካ ከሆነ ለደስታ ወደር የለውም። ይቅርታ አድርጉልኝ፣ እንዳትቀየሙ ደግሞ አጠገቧ በምትል አሁን የለ ይበልጥ ነገሩን እንድኮላኮለው እንዳጠነው አታደርገኝ ቡሩካ ኦፍኮርስ ማጥናት ማለብ፣ እኔም እኮ መተኛት አልቻልኩም። ከኔ ጋር ብሬክ ባደረገችበት ሰዓት ከሁለት ሰው ጋር ሆናለች፣ ማናናማ አንዱ አንተ ነህ። ነገር ከመጣ ለእኔ እኔ ጋር ጥያቄ አለ ነው ያለ። ነው ጥያቄ ምንድን ነው? አልገባኝም። ማለት ከአንተ ጋር ሆነች አይነት ነገር ከሆነ ጥያቄ እኔም የናንተ ነገር እኮ ግልጽ እኮ ነው። የነበራችሁ ነገር እኮ ግልጽ ነው። ለምሳሌ የሆነ ነገር ሀፕን ካደረገ ማንን ላስብ ይችላሉ? እኔም ይሄ ነገር የተደረገው ይሄ ነገር የሆነው እንደ ጊዜው ከሆነ እኔ ጋር ብሬክ ባደረገችበት ሰዓት ነው። ሰው ያን የማን ነበር ምን ነበር? እሱን ጠንቅቄ የማውቀው ነገር ነው። ግን አሁን ነገሩን ሳላጠና ሳላረጋግጥ ማንንም ማልቅስም ብዬ ነው ዝም ብያለሁ። ማውቀስ እኮ አይደለም አሁን እኔ እኮ አንተን እየወ ቀስ እኮ አይደለም። እውነቱን የተፈጠረ ነገር ካለ እንድትነግረኝ ነው። እኔ ምንም ማለት አይጠብቅብኝም። ነገር ሁሉ ጊዜ ያሳየሽ አንተ አይደለሁም ካልከኝ እሺ ማንን ማሰብ አለብኝ? ይሄ ነገር እንደ ጓደኛዬ ጊዜው ይናገራል። በቃ ጊዜው የሚናገር ከኔ ጋር ብሬክ ባደረገችበት ሰዓት እንደተፈጠረ ግልጽ፣ አንተ ጋር ብሬክስ። ስለዚህ አሁን እኔ እናንተ እንድንጨቃጨቅ አታደርግም። ቡሪካ እንትን ብንጨቃጨቅስ እውነት ለማውጣት ነው አደል? እዚህ ጋር እያወራን ያለ ነው። በቃ አልሆንኩም ካልክ አይደለም። ስለዚህ ማንን ማሰብ አለብን? ማን ሊሆን ይችላል? እንደ ልጅቷ እንደ ዝም ብላ ባየር አታረግዝም። ስለዚህ ወይ ነይ ብዙ ነገሮች የራሴን ጥያቄዎች አለ። ጣትህን ወደ እኔ እየቀሰርክ ምንድን ነው የምታወራው? ጥያቄህ ምንድን ነው? እኔ ጥያቄን የምጠይቅበት ሰዓት አለኝ፣ ግን አሁን ነገሮች ስላላረጋግጥ ማንንም አልጠይቅም። ፍቅር ነገሮች እስክትነግረኝ ምን ላይ ናችሁ? ጠራችሁ፣ ግን እናንተ ጭቃጭቃ ነው ነገር አለ። ፍቅር እንደ ሴት ልጅ ያማከረችሽ ነገር ካለ በግልጽ ፍቅር እንደ ሴት ልጅ ያማከረችሽ እንዲሆነው እንዲሀፕን አድርጎ እንዳትንገሪ ለችሽ ነገር ካለ ፈቲ ምንም ነገር ሳይፈጠር እንዳትንገሪ፣ ሌሎች ሰዎችም ጋር የሆነ ነገር ሳላስብ በግልጽ ንገሪ ማለት በጣም እየከፋኝ የተሰማኝ ፍቅር እንዴት እንደዚህ ነገር ሊደርስባት እንደቻለ ምንም ነገር ማጣ የነገረችሽ ነገር ካለ በእናትሽ እንደወንድም እንደ ምሩ ከሆነ ተመስገን ነው፣ ማሻላ ነው። ፈቃሪ እያሳደጋቸው የምሩ ከሆነ እኔ ምንም አውቀው ነገር ምንም አልነገረችኝ ነው። እናንተ ከምታውቁት የተለየ ምንም አውቀው ነገር የለም ማለት ትደብቅላታ ትሞክር ነገር አንቺ እንዳትሳቂ ስታውሪ፣ ብቻዋን መሸከም የለባትም ገብሻል። እኔ አሁን ሆነም አልሆነም በቃ ብርያት ነኝ፣ ግን ነገሩን እውነቱን ማወቅ አለብኝ። ቡሪካ አንተም በግልጽ የምትነግረኝ ለዛ አይደል፣ እንዲህም ቪዲዮ ያዝኩት። ምንድን ነው የምታወራው አንተ ልጅ? ቪዲዮ ይዤ የጠራሁ ለምንድን ነው? እውነቱን ለማወቅ አይደል እንዴ? ሸክሙን አብሮ ለመካፈል አይደል እንዴ? እሷ እንዳትጨነቅ አይደል እንዴ? ፈቲን የጠራሁት ለምንድን ነው? ለመዋየት። ፍቅር ለገሰች ሰውሰ ተጨነቃቸውለእናንተ ንድሩ መለሰ ጀግናናል። አንድ ቀን ጭንቅን በሦስት ቀን መለሰቻቸው። ፍቅር የያዘችው ህመማል። ገብሻል? ቢኮዝ እርግዛ ወይ እርግዝና መጥቶ እንደዚህ ነፃ ሆና ምናምናም ስላወራችን አይደለም። አይ ምን ያክል ምን ያክል ሸክም እንደተሸከመች ተረችሽኛል። እሱን ነገር መፍትሄ ማድረግ ስላለብን የነገረችሽ ነገር ካለ እንድትነግሪኝ ነው። እኛ ችግር የለውም ልጅ ከማን እንደሆነ መቼ እንደተፈጠረ እንዴት እንዴት እንዴት እንዴት በምን አይነት መንገድ ሊሆን እንደቻለ እንድትነግሪ ነው። አንደኛ ማወቅ ያለባችሁ ነገር እኔ ይህ ነገር ብትነግረኝ ራሱ አልነግራችሁ። እንዴት ላልነግራችሁ ይችላለ? ማለት የሚጠቅማት ነገር ነው ብዬ ያሰብኩትን ነገር ነው ማደርገው። ሰው ብትነግረኝ ኖሮ እስካሁን ድረስ ራሱ አልቆይም ነበር፣ እነግራችሁ ነበረ። እዚህ ቦታ ላይ ይመጡ ሀሳብ፣ ምናልባት ግን ፈቲ በናት አሁን እሷ የታለች? ቆይ እሷ የታለች ልጄ፣ እኔ አፈር ልብላ ልጄ፣ ልጄ። አሁን መጠየቁላ እየፈራው ነው። እንዴት ብዬ ልጠይቃት? እንዴት አቅሙ ኖሩ ይጠይቃት። ምንድን ነው ማን ነው የማን ነው የሚል ሀሳብ። እንዴት ናንሳ? ጊዜውን አውቄያለሁ። ከምን ጊዜ በኋላ እንደተጀመረ ይህን ነገር አረጋግጫለሁ። ስለዚህ የራሱ የሆኑ የማጣሪያ መንገዶችን እስክጠቀም ድረስ አንቺ በቻልሹ መጠን እንደ ሴት ጨረቃዬ፣ እንደ ሴት ትሪት ያደርጋት ብዙ ነገር ትፈልጋለች።